ዳቦት ሚሉትን ጣውላ ማለት ነው። ኦርቶዶክሳውያን ግዴታችንን ልንወጣ ይገባል። ይሄንን ቪዲዮዬን ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉልኝ። እዝታው ሳሙኤል አይታሰርም፣ አይጠየቅም፣ ይጠየቅልን፣ ይታሰርልን እያላችሁ ቪዲዮ ምሰሩ። አትልፉ ለላችሁ ነው የቪዲዮ ምናልባት ስቶሮቹ ሲሳደቡ፣ ጻርቃን ሲሳደቡ፣ እመቤታን ሲሳደቡ ሰምተናል። ምን ቁማር አሰበው ነው? ምን ነው የተበጣው? ማን ተማምኖ ስም ያስጠራ ይመስል የኢትዮጵያ መገለጫ የሆነውን ባንዲራ ሰላም ሰላም፣ ጣና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምስቆያችሁ እኔ አለው። እግዚአብሔር ይመስገን። በያላችሁበት ሰላም በክርስቶስ ይብዛላችሁ። የትወዳችሁ ኦርቶዶክሳውያን በትዝታው ጉዳይ ላይ አሁንም ከፍተኛ ተቃውሞ ቀጥሏል። ኦርቶዶክስ የሆነው ወጣት ለእምነቱ የሚገዳው እምነቴን አስከብራለሁ ብሎ የሚያስብ በዚህ ሰውዬ ላይ ሁሉም ድምፃቸውን እያሰሙ ያሉት ማሰማትም አለባቸው ትክክል ናቸው። ይህም ቪዲዮ ኦርቶዶክስ የሆናችሁ ከምንጊዜም በላይ ጉልበት ስጡት። ትዝታው ወደ ህግ የማይቀርብበት መንገድ ለምንድ ነው የሚለውን ከአንድ ወንድማችን ሰምተን እንመለስና ያሉትን ቪዲዮዎች አንድ በአንድ የወንድሞቻችንን ድምጽ የምንሰማ ይሆናል። ወደ ቪዲዮ እንላለ። ተከታተል። ትዝታው ሳሙኤል አይታሰርም አይጠየቅም። ይጠየቅልን ይታሰርልን እያላችሁ ቪዲዮ ምሰሩ አትልፉ ልላችሁ ነው። ይህም ቪዲዮ ምሰራው ትዝታው ሳሙኤል አይጠየቅም ስላችሁ ትዝታው ሳሙኤል ወንጀለኛ አይደለም እያልኳችሁ አይደለም ጽድት ያለ ወንጀለኛ ነው፣ ለዛውም ከበቂ ማስረጃ ጋር። ታዲያ እንዴት ወንጀለኛም ነው እያልክ በቂ ማስረጃም አለ እያልክ አይታሰርም አይጠየቅም ትላለህ? ካላችሁ በደንብ አዳምጡኝ። አንዳንዴ ነገሮችን ከቦክስ ውጭ ብናስብ ደስ ይለኛል። ሰፋ አድርገን አይደለም። እናንተ ትዝታው ሳሙኤልን ወንጀለኛ የምትሉ ይቅርና ራሱ ትዝታው ሳሙኤል ኢትዮጵያ ቢመጣ ሊያስጠይቀው የሚችልን ወንጀል ውጭ አገር ላይ ሆኖ እንደሰራ ጠንቅቆ ያውቀዋል። በነገራችን ላይ እሱ ጅል አይደለም ወይም ሞኝ አይደለም። ወንጀል እንደሰራ እያወቀ ዝም ብሎ ተነስቶ የሚመጣው ችግር የለውም ኃላፊነቱን እንወስዳለን ማንም አይነካህም ብሎ ፕሮሚስ ገብቶ ኃላፊነቱን ወስዶ ያመጣው አካል አለ። በዚህ 100% እርግጠኛ ነኝ። ይሄ ነገር ደግሞ የሆነው አንዴ ብቻ አይደለም፣ ከዚህ በፊትም የተለመደ ነገር ነው። ማስረጃ ካላችሁ ልንገራችሁ። ዮኒ ማኛ ታውቁታላችሁ። በሃይማኖትና በብሔር እየገባ በጣም ብዙ የጥላቻ ንግግሮችን ሲናገር የነበረ ግለሰብ ነው ዮኒ ማኛ ምታስታውሱ ከሆነ የሆነ ሰዓት ዮኒ ማኛ ኢትዮጵያ መጥቶ ነበር። የኢትዮጵያ ሕግ ስለማይጠይቀው ይመስላቸዋል። እሱ ዘው ብሎ ኢትዮጵያ የመጣው አይደለም። ልክ እንደ ትዝታው ሁሉ ከባድ አካል ከጎኑ ስለነበረ ነው። ኃላፊነቱን ወስዶ ፕሮሚስ ገብቶ ያመጣው አካል ስላለ ነው እንጂማ የኢትዮጵያ ሕግ ቢፈጸምማ ኖሮ እንደ ትዝታውና ዮኒ ማኛ አይነት የጥላቻ ንግግርን በሃይማኖትና፣ በብሔር፣ በፖለቲካው፣ በዘር ያንቦራጨቁ ግለሰቦች በነጻነት ሊንቀሳቀሱባት የሚችሉባት ሀገር አደለች። ለዚህ ደግሞ ትልቁ ማስረጃዬ ጃኒ ነች። በህይወቷ አንዴ ተሳሳተች፣ ለዛ ስህተቷም ደግማ ደጋግማ ይቅርታ ጠየቀች። ነገር ግን የኢትዮጵያ ህግ ምን አደረጋት? በቁጥጥር ውስጥ አዋላት። እንግዲህ አስቡት፣ አንዴ የተሳሳተን ሰው ለዛውም ይቅርታ እየጠየቀ በቁጥጥር ውስጥ የሚያውል ህግ ያላት ኢትዮጵያ ውስጥ እንዴት እንደ ትዝታውና ዮኒ ማኛ አይነት ግለሰቦች ሙሉ ጊዜያቸውን በሃይማኖትና በብሔር የጥላቻ ንግግር የሚናገሩ ግለሰቦች በነፃነት ኢትዮጵያ ውስጥ ገብተው ሊንቀሳቀሱ ቻሉ ብለን ልናስብ ይገባል? ለሀቅና ለእውነት የቆመ ህግ አላት ኢትዮጵያ። ችግሩ ምን መሰላችሁ? ያላቸውን ስልጣንም ሊሆን ይችላል ያላቸውን ፖዚሽን ተጠቅመው ህግን እንደፈለጉ እንደመሪ በፈለጉበት መንገድ ጠምዝዘው ለፈለጉት አላማ የሚያውሉ እጅግ በጣም ህገ ወጦች ስላሉ፣ ስለዚህ ትዝታው ሳሙኤል ይጠየቅልን ምትሉ፣ ይታሰርልን ምትሉ ጥያቄያችሁ ትክክል ስላልሆነ ሳይሆን ምንም ማምጣት ስለማትችሉ ነው አይታሰርም አይጠየቅም ያልኳችሁ። ይህን ቪዲዮ አድርሱልኝ። አመሰግናለሁ። ኦኬ ወንድማችን እንደሰማችሁት፣ ወንድማችን ያነሳው ሀሳብ መቶ በመቶ ፐርሰንት ትክክል ነው ብዬ አስባለሁ። ትናንትና አንድ ቪዲዮ ሰርቻላችሁ ነበረ ትዝታው አውቆ እንደማይመጣ ፕሮሚስ ተገብቶለት እንደመጣ የሱን ኃላፊነት ምንም ነገር ቢደርስበት ኃላፊነት ወስዶ ያመጣው ሰው እንዳለ ማስረጃችን ነው። ግልጽ ነገር ነው። ጀርባውን ማጥናት እንችላለን። ትናንትና የሆነ ቪዲዮ አሳይቻችሁ ነበረ። ያችሁ አይታችሁታል፣ ተረዱታላችሁ ብዬ አስባለሁ። ነገር ግን እኛ ይህንን ሰውዬ አይተን ዝም ማለት አንችልም። በዓይናችን እዚህ ሀገር ላይ ገብቶ እንደዚያ ቅድስት ቤተክርስቲያን ላይ አላቅጦ ተሳርቦ፣ ተሳልቆ ከሊቀ ጳጳሳት ጀምሮ እስከ ቅዱሳን ድረስ ዘርጥጦ ዓይናችን እያየን ሰውዬ ምልንል አይገባም። ድምጻችን አሰማለን። ፍርዱን ለእግዚአብሔር እንተዋለን ማለት ነው። ወደ ወንድሞቻችን ወስዳቸዋለን። ይህን ጣውላ ይህን መክተፊያ መሸከም የሚችል አናት ነው ያለው። በቅርቡ ነው ታቦት የሚያስይዙት፣ ታቦት የሚሉትን ጣውላ ማለት ነው። ኦርቶዶክሳውያን ግዴታችንን ልንወጣ ይገባል። ይህንን ቪዲዮን ኮፒ ሊንክ አድርጉልኝ፣ ሪፖስት አድርጉልኝ ብዙም እየተጠቀምኩበት ስላልሆነ ቤቴም ያው እንደምታዩት ብዙም እይታ እያገኝ ያለ መፖስተውም ነገር ማለት ነው፣ እና ኮፒ ሊንክ እንድታረጉልኝ ነው በእግዚአብሔር ስም ጠይቃችኋለሁ። እንግዲህ ይህ ሰውዬ በማን አለብኝነት እዛ ተቀምጦ ብዙ ነገር ሲል ነበር። ግን አሁንም በማን አለብኝነት ደግሞ ማን አይዞ እንዳለው አናቅም። እንግዲህ ወደ አገር ቤት ገብቷል። እዛም ቢሆን እኛ ድክመት እንጂ የእጁን ልንሰጠው ይገባ ነበር ማለት ነው። ቤተክርስቲያንን ምን እንዳላት ሁላችሁም ታውቃላችሁ? አባቶችን ግብረ ሰዶም ናቸው ብሏል። አባቶች ምንድን ነው ዝም ያላችሁት? እውነት ግብረ ሰዶም እንዳደላችሁ እኛ እየተከራከርን ነው። እናንተ እውነት የነን ስማችሁን ካልተቀበላችሁት በስተቀር ለምንድነው ለህግ እንዲቀርብ ማታደርጉልን? የቤተ ክርስቲያን አናት ጠባቂ እናንተ ናችሁ፣ እኛን ሰብሳቢ እናንተ ናችሁ። ቤተ ክርስቲያን በእንደዚህ አይነት መንገድ ተሰድባ፣ ቅዱሳን መጽሐፍቶች እንደዚህ ተሰድበው፣ ቅዱሳን እናትና አባቶቻችን ተሰድበውብን ባለ ባልተባለ ባልተሰጣቸው ስም እንደዛ እየተሳደበ በነበረበት ጊዜ አንጀታችን እያረረ ዝም ብለናል። አሁን ወደ ሀገር ቤት ሲገባ ለምንድን ነው እናንተ ዝምታነት፣ ለምንድን ነው ዝም የምትሉት? ግብረ ሰዶም ተብላችሁ ግብረ ሰዶም እንዳልሆናችሁ ለምንድን ነው ለህግ አቅርባችሁ ማታሳዩልን? ወይስ ስድቡ ተስማምታችኋል ማለት ነው? እኛ ግን ያመናል ቤተክርስቲያን። ይሄ ሰውዬ የተናገረበት መንገድ ያመናል። እንዳንድ ምዕመን ምእመን፣ እንዳንድ የቤተክርስቲያን ልጅነት ያመናል፣ ይቆረቁረናል። ይህንን ሰውዬ ሀገር ቤት ገብቶ ሳይን ያሞኛል መቼም ያልተሰማው ወጣት ያልተሰማው ምእመን አለ ብዬ አላስብም። እናንተ ዝም ብትሉ ደግሞ እኛ ዝም አንልም። ስለዚህ ከእናንተ ትእዛዝ ነው ምን ጠብቀው? ትእዛዛችሁን ስጡን ነው ምንለው አባቶች እና እባካችሁን አባቶች ወታችሁ የሆነ ነገር እንድትሉ እንፈልጋለን በዚህ ሰውዬ ምክንያት ማለት ነው። ኦኬ ወንድማችን፣ እንደሰማችሁት እውነት እንደው አባቶቻችን በዚህ ጉዳይ ላይ ጣልቃ ገብተው የሆነ ነገር ይላሉ ተብሎ ነው እንጂ ይህ ልጅ ለመያዝ ይህ ልጅ የደቦ ፍርድ ለመፍረድ ቢታሰብ እንደው ይህ ሁሉ ኦርቶዶክስያን ባለበት ሀገር ይህ ሰው ያመልጣል ብላችሁ ታስባላችሁ? እንዳታስቡ ስለተናገረው ንግግር በሕግ ቢጠየቅ ይሻላል ተብሎ እንጂ በእውነት እኛ ኦርቶዶክሳውያን ይህን ሰውዬ በግል ይዘን መጠየቅ እንችላለን። እውነት እላቸዋለሁ ወደ ወንድማችን ነጋሽ ንንዛ ምን ቁማር አሰበው ነው ምንድን ነው የተመጣው? ማንም ተማምኖ ስልሳና ሰባ ሚሊዮን የእምነቱ ተከታይ ባለባት ሀገር ሲሳደብ የነበረው ትዝታው ሳሙኤል ምን ተማምኖ መጣ? ምን ተማመነ? የፈለገውን ይተማመን፣ ሕግ መከበር አለበት። ብፁዓን አባቶቻችን አባት ሆናችሁ የምታሳዩን ጊዜ አሁን ነው። ከዛ ግድ የለም ሌላው ቀላል ነው። ብፁዓን አባ ሊቃነ ጳጳሳትን ግብረ ሰደማዊ እያለ ሲሳደብ ነበር። አባቶች ዝም ካላችሁ ስድቡ ተመችቷችኋል ማለት ነው ወይም እውነትን የተናገረው ማለት ነው። ስለዚህ ግብረ ሰዶማያን ካልሆናችሁ የት አየህም ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም እንትታችሁ ስለ ጻድቃን ሰማት አትታችሁ ስለ ስማችሁ ብቻ ስትሉ ሕግ አስከበር ብፁዓን አባቶችን ግብረ ሰዶማዊ ሲል ሲሳደብ ነበር። ተዉት። ቤተ ክርስቲያንን ስለ ስማችሁ ስትሉ ቢያንስ አባት ናችሁና አባትነታችሁን እንድናከብር በልጆቻችሁ ፊት ሞገስ እንድታገኙ ስለ ስማችሁ ስትል በሕግ ፊት ተፋረዱት። ይህንን ሰውዬ ለመክሰስ ምንም አያስፈልግም። ቪዲዮዎቹ በቂ ናቸው። ላኩልን ካላችሁ መሸከም ከምትችሉት በላይ እንልክላችኋለን በእርግጠኝነት እኛ ከምንልከው በላይ ደግሞ እናንተ ታውቁታላችሁ። ሌላው ቤተ ክርስቲያኒቷን የመተትና ጠንቋይ ሰሪ ቤት ሲል ተሳድቧል፣ ዘልፏል። የድህነት የምህረት የሆነችዋን ቤት ቀዳማዊት ሁላይት ዘላለማዊት የሆነችዋን ቤተክርስቲያን አውርዶ ጠንቋይ ቤት፣ ጠንቋይ ሰሪ ቤት ሲል በግልጽ ተናግሯል። ይሄ እናንተን ባይመለከት እኛ የቤተ ክርስቲያን ልጆችን ይመለከታል። ከምንም በላይ ደግሞ እናንተ ስላላችሁን እናንተን ተከትለን የህግ መከበር እስከ መጨረሻው ድረስ እስከሚረጋገጥ ድረስ አብረናችኋለን። ቪዲዮ አለ። ቅዱሳት መጽሐፍትን የደዌ መጽሐፍ ሲል አራክሷል። ማንበብ ያልቻለ ድዊ የሆነ ግለሰብ ቅዱሳት መጽሐፍትን የድዊ መጽሐፍት ሲል አረክሷል። ጠብቁኝ ያመጣላቸዋል። ቅዱሳን አባቶችና ቅዱሳን እንስቶችን ጣዖት ሲል በአደባባይ ተናግሯል። ታዲያ የእናንተ አባትነት ምንድን ነው? የእኛ ልጅነት ምንድን ነው? እጅና ጓንት ሆነን ይህንን ግለሰብ ለሕግ ማቅረብ አለብን። ወንጀለኛ በአደባባይ ሲገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ሲሳደብ፣ ሲሳለቅ ባት የነበረው በቅዱሳኑ ላይ በታቦቱ ላይ ሲያላግጥ ሲያፌዝ የነበረው እንደፈለገ አፉን ሲከፍት የነበረው ግለሰብ አለም አደባባይ የኢትዮጵያን ስም ያስጠራ ይመስል የኢትዮጵያ መገለጫ የሆነውን ባንዲራ ይዘው ተቀብለውታል ምንም አታመጡም ነው እኔ አልገባኝም ይሄ ነገር ከላይ የኛ ስለሆኑ ምንም አታመጡም። ቤተ ክርስቲያኖችን የሚሳደብ የሚሳለቅባት ሰው እንደፈለገ መሆን ይችላል በአገሪቱ ላይ የተባለ ይመስል ይኸው በአጀባ ተቀብለውታል። ግን ትናንት ከትናንት ወዲያ የአንድን ክልል ማህበረሰብ ክብረ ነክ ነገር ተናግረሻል የተባለች አንዲት ወጣት ተይዛ ነበረ። ተላልፋም ተሰታ ነበረ። ይቺ የሀገር የሆነችውን ቤተ ክርስቲያንን በምን አይነት ሂሳብ ብታስቧት ነው እንዲህ የናቃቸዋት? ቤተ ክርስቲያኒቱ ሕግ ክፍል ትዝታው ሳሙኤልን በሕግ አግባብነት መረጃ አሰባስቦ በሕግ እንዲጠየቅልን እንድጠይቁልን በሉል እግዚአብሔር ስም ጠይቃለሁ። አመሰግናለሁ። እንትን ውስጥ ያሉ ፓስተሮች አሉ። ፓስተሮቹ ምናልባት ቅዱሳን ሲሳደቡ ጻድቃንን ሲሳደቡ እመቤትን ሲሳደቡ ሰምተናል። ይሄ በሶስት መንገድ ረገለው። አንደኛ ትኩረት ለመሳብ አጀንዳ ለመሆን አንዳንድ ሰዎች መረሳት አይፈልጉም። ምክንያቱም ሐዲስ ኪዳን ውስጥ እኮ ጴጥሮስና ይሁዳ እኮ ዝናቸው እኩል ነው ታውቃለህ። ያሰቀለው ይሁዳም ዝነኛ ነው ለክርስቶስ የተሰቀለው ጴጥሮስም ዝነኛ ናቸው። ዲያብሎስም ሚካኤልም እኩል ዝነኞች ናቸው። ይሄድን መረጃ ለፓስተሮች ለነቢያቶች ወለሌሎችም በአጠቃላይ ግን ኦርቶዶክስን ለሚሳደቡ ሰዎች በሙሉ ላኩላቸው። ለምን አትሉኝም? ኦርቶዶክስን የሚሳደቡት ዝነኛ ለመሆን ነው። መጋቤ አዲስ የንታ እሸቱ አለማየሁ ያስተላለፉትን መልእክት አስደምጣችኋለሁ። እውቅናማ በመጽሐፍ ቅዱስ እኮ ብዙ ሰፍሯል። ሰይጣንም ሚካኤልም ያላቸው እውቅና እኩል ነው፣ ይሁዳም ጴጥሮስም ያላቸው እውቅና እኩል ነው በማለት ተናግሯል። በዚህ የተነሳ እውቅና ለማግኘት አጀንዳ ለመሆን በርካቶች ቤተ ክርስቲያን ይሳደባሉ። ልነሱ አድርሶላቸው የመጋቢ አዲስ የእንታ እሸቱ አለማየውን መልእክት እንካተል ኮፒሊንክ ሪፖስት ሼር አድርጎ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እውነተኛ ቀጭተኛ ሃይማኖት ናት ያላችሁ ጻፉልኝ። እንትን ውስጥ ያሉ ፓስተሮች አሉ። ፓስተሮቹ ምናልባት ቅዱሳን ሲሳደቡ፣ ጻድቃን ሲሳደቡ፣ እመቤታችንን ሲሳደቡ ሰምተናል። ይሄ በሶስት መንገድ ረገዋለሁ። አንደኛ ትኩረት ለመሳብ አጀንዳ ለመሆን አንዳንድ ሰዎች መረሳት አይፈልጉም። ምክንያቱም ሐዲስ ኪዳን ውስጥ እኮ ጴጥሮስ እና ይሁዳ እኮ ዝናቸው እኩል ነው፣ ታውቃለህ። ያሰቀለው ይሁዳም ዝነኛ ነው፣ ለክርስቶስ የተሰቀለው ጴጥሮስም ዝነኛ ናቸው። ዲያብሎስም የሚካኤልም እኮ እኩል ዝነኞች እኮ ናቸው። ታዋቂነት በዚህ ዘመን ብዙም ይፈጃል። አንዳንዶቹ አጀንዳ ለመሆን ላለመረሳት ቅዱስ ጊዮርጊስን የተሳደቡ አሉ፣ አቡነ ተክለ ሃይማኖትን የተሳደቡ አሉ። እኔ ፕሮቴስታንቱ ወንድሜ፣ ፕሮቴስታንቷ እህቴ በቀን መንፈስ የምጠይቅሽ አንቺ ክርስቶስን እሰማለሁ፣ ሕይወቴ ይለወጣል፣ ጎደሎ ይሞላል፣ እንባዬ ይታበሳል፣ ጥያቄ ይመለሳል፣ ስብራቴ ይጠገናል፣ ቁስሌ ይፈወሳል፣ ክርስቶስን አገኘዋለሁ ብለሽ እዛ ጊዜሽን አቃጥለሽ እስራሽን ትተሽ ጉዳዬ ክርስቶስ ነው ብለሽ እዛ ጸሎት ቤት ሂደሽ ቁጭ ብለሽ ጊዮርጊስ ሲሰደብ ብትሰሚ ላንቺ ምንድነው ትርፉ? ላንተ ምንድነው ትርፉ? ድንግል ማርያም ስትሰደብ ብትሰማ ለአንድ ፕሮቴስታንታዊ ጆሮ ምንድነው ትርፉ? ኦርቶዶክሳውያን የተዋሕዶ ልጆችም፣ ፕሮቴስታንቶች፣ ሙስሊሞች እንድታጤኑ የምንፈልገው እንፈልገው ምንድነው ጥቅሙ በሌላ ሃይማኖት ገብተን መፈትፈቱ የብቸኝነት የባዶነት የተስፋ መቁረጥና የልህ ካልሆነ በስተቀር ጥቅሙ ምንድነው? አንደኛ ቅድም ላይ አጀንዳ ለማነው። ሁለተኛ እነዚህ ቅዱሳን እየተሳደበ የፕሮቴስታንቱ አዳራሽ የሚጮህ ሰዎች ቀጥ ብላችሁ ወንጌል ስበኩ ብትላቸው መቀጠል መቀጠላችሁ እኔ እዛ ውስጥ ፕሮቴስታንት ውስጥ አሉ እገሌ ከእገሌ በየማስታወቂያ አልሰራም እንጂ እኮ ቀጥ ብለው ወንጌል የሚሰብኩ ፓስተሮች አሏቸው። ስማቸውን የማንጠራቸው እነዚኞቹ ጊዮርጊስን የተሳደቡት ሃይማኖትን የተሳደቡት ታቦቱን የተሳደቡት እመቤታችን የተሳደቡት ሰባኪ ፓስተሮቻቸው ግን እስቲ ቀጥ ብለው ቀጥ ብለው ከወር እስከ ወር ወንጌል ይስበኩና በስብከት ከቀጠሉ እኔ ቀጣለሁ። ስለዚህ አጀንዳ ከመሆን ቀጥሎ ሁለተኛው ችግር ምንድነው? የእውቀት እጥረት፣ የግንዛቤ እጥረት። ሶስተኛ ህሊና ይጠይቃል። ነፍስ ትጠይቃለች። እየተደረገ ያለው ነገር ውስጣቸው ይንኳኳባቸው፣ ይጮህባቸዋል። እውነቱ የት እንደሆነ ይነግራቸዋል። ስለዚህ ይህንን የህሊና ጥያቄ በጮህት ማደናገር ይፈልጋሉ። አንዳንድ ሰዎች የአእምሯቸውን ጥያቄ በት ማረሳሳት ይፈልጋሉ። አንዳንድ ሰው መጥፎ ስራ ይሰራና ህሊናው አላስተኛ ሲለው ንስሐ ገብቶ ወይም ወንጀሉን ተናዞ ፎይታ ከማግኘት ይልቅ በመጠጥ ያደነዝዘዋል፣ በአልኮል ያደነዝዘዋል። ህሊና ሐሳቡን እንዲጭበረበርበት ማለት ነው። ጴንጤ የሆናችሁ ሰዎች ይህንን ቪዲዮ ኮፒ ሊንክ ሼር፣ ሪፖስት እንድታደርጉልኝ እፈልጋለሁ። ለፍርድ መቅረብ አለበት አቶ ያያ የምትባል ሰው ማለት ነው። ይሄ ሁሉ ሚሊዮን ህዝብ የሚኖርበት የፌዴራል ከተማ ላይ ህግ የለም ብለህ ስትናገር እንደው በምን አይነት እንዴት ተረድቶ እንደሆነና አሁን አንተ ፍላጎት ሌላ ነገር እንደሆነ የሆነ ምክንያት ፈልጎ ሌላ ነገር ማስተላለፍ እንደፈለግ ነው ንግግር የሚያስረዳው። ሲቀጥል ደግሞ አንተ እየፈለግከው ነው ሃይማኖት እየዘረጠጥክ ስትናገር አንተ በህግ አልተጠየቅም። አንተም እንድትጠየቅ እንፈልጋለን። ራስን ቤተክርስቲያን ውስጥ አድርገህ የምታስተላልፋቸው ነገሮች ፖለቲካን ይዘህ ከቤተክርስቲያን ወተህ መንግስትን መቃወም ከሆነ የራስን ሌላ ተልኮን እዛው መወጣት ትችላለህ። ውጭ ለሆነ ኦርቶዶክሳውያን ይህ ቪዲዮ ከምን ጊዜውም በላይ ለብዙሃን እንዲዳረስ ለምፈልግ ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። አንተ ሰንኮፋ ምእጢ እኔ ድሮ ነው ብሎ አላቀን ነበር የምታራምደው ነገር ራን የምታደረገው ነገር ስለማይመች። ድሮ ግን ሰው ቪዲዮ እንዳከልኝ እና እዩት። አንተ ስትጀምር ማነው? ማ ነው? ዲያቆን ደንቆሮ ነው ማነው? ዲያቆ ነው ያደርጋል። አንተ ራስህ በቤተክርስቲያን ተደብቀ መናፍቅ አለ ሪፖርት የምታደረገው እኮ መናፍቆችን፣ አለ በቤተክርስቲያን ተደብቀ ምናም ትሏለ። አዎ እኔ ያያ እንዳለው ልንገር፣ እኔም በህግ እንዲጠየቅ ፈልጋለሁ። ትዝታው ሳሚ ልንገር ታዲያ ምን ያናድሃል? እሱ ይጠይቅ ስለተባለ ምን ያናድሃል? የጴንጤ መልካም ወጣት ሊድስት ላይ ነበር ካለ እከታ ታውራለ እንዴ ደግሞ ገመዳፍ በስትክክል ማውራት ማትችል ልጅ። ሌላ ነገር የምታራመደው ፖለቲካ ምናን ትላለ ሲጀምር ፖለቲካ አውርቶ ያቀ ለቤተክርስቲያን ዋጋ ነው የሚከፍለው። ሌሎች ሲዘረትት ደግሞ እኔም እኔን ጨምሮ የሚያደርጉት ነገር ልክ ስላልሆነ ከስህተታቸው እንዲታረሙ ነው ቪዲዮ የምንሰራው ገባህር። ልክ ያልሆኑ ነገር ልክ አደለም እያልን ነው። ምክንያቱም ብዙ ምዕመን ስለሚሳሳት ገባ። አንተ ደንቆሮ የአንተ አይነት ሰንኮፋን ጠርዝ በቤተክርስቲያን ስር ተደብቆ የሌላን ሃይማኖት አመለካከት ራን የምታደርጓላችሁ የእኛን ማሊያ ከላይ ለብሳችሁ ውስጣችሁ ሌላ ነገር የሚያስብ ኦርቶዶክስ ኦርቶዶክስ እየተጫወታችሁ ለሌላ እምነት የምታሸበሽቡና የገዛ ኦርቶዶክስ ወንድምና እህቶቻችሁን አሳልፋችሁ የምትሰጡ እቂ መነፈላ በጣም ነው የሚጸየፋችሁ። በጣም ትዝታው ማለት እኮ የተከበረውን ታቦተ ሕግ መክተፍ ነው የሚል ሰው የቤተ ክርስቲያን የህግ ክፍል መጠየቅ አለባችሁ። አይበል እኔ እስከ ዛሬ እንደውም ጸጥ ማለት እኔ ራሴ ያናደኝ። አዎ የቤተ ክርስቲያኗ የህግ ክፍል ትዝታውን በህግ መጠየቅ አለባት። ማንም የሚሉ አሸብሻቢ ነህ አንተ ደግሞ ሚዛን አይለመሆን ትጋጋጣለህ እንዴ ጴንጤውናችሁ ሪፖስት ሼር አድርጉልኝ ትላለህ እንዴ? ሚዛን ያልተስተካከለ ዋልክ። የፈረሰ ጣባ ራስ ይቅርታ ለምናገረው ነገር ማለት ማስጠጫ አለ። እኔ ደግሞ ማንንም አላዚ ማንንም ነው ምንም ሌላ አላማ አለ ከቤተ ክርስቲያን ወጥተ ፖለቲካን ምናምን ትላለህ እንዴ አያደርግም የለበትም እንዴ በግድ እንዴ በግድ እንዲያወራ አንተ ለምን አታወራ የምትፈልገው ገመዳፍ አንተ የፈለግከውን አውራ እሱ ያውራም እሱ ስለ ቤተ ክርስቲያን ነው የሚጨነቀው ስለ ቤተ ክርስቲያን ነው የሚያወራው አንተ አውራ እሱ ማውራት ከፈለግክ ለምን በሱ ታሳባለህ ራስህ አታወራም ራስህን ችለህ በአንተ ቤት እየጠቆምክ ነው የለበትም ፖለቲካ በህይወት ምን እንደምጸየፍ ታውቃላችሁ አስጠጭ ልክ እንደዚህ ሰንኮፋ ማስጠጭ አንተን ከሶስት ሂደል ይቻላል ቆሺ ኦኬ የኛው ወንድማችን እንዳስደመጣችሁት ያያችሁት ልጅ በኦርቶዶክስ ማሊያ ሲጫወት የነበረ ብዙ ሰዎችን እያሳሳተ የነበረ ዲያቆን ነኝ ብሎ ልክ የእነሱን ነገረ ስራ እየደገፈ የኦርቶዶክስ ቤተክርስቲያን ነገረ ስራ ሲያጥላላ ስላየሁት ከዚህ ልጅ ሙሉ በሙሉ ልትርቁ ይገባል። ኦርቶዶክስ አይደለም፣ ይሄ አጭበረባሪ ጴንጤ መሆኑን ላሳውቃችሁ እወዳለሁ ማለት ነው። ሁላችሁን ቪዲዮን ሼርና ላይክ በማድረግ ጨርሱት። ሌላ መረጃ ካለ አዲስ ነገር ካለ ማሳውቃችሁ ይሆናል። ጨርቆዩልኝ